አጣመናት ላስ ድርጅትአን ማይቅር እና ቤተሰብ የምር እንኳን ደስ አላችሁ በሉን። በጣም ደስ ብሎናል። የዩትዩባችን ክፍያ ጀምሯል። ከዚህ በኋላ ቪዲዮ እንሰራለን። እናንተ ላይክ፣ ሸር፣ ሰብስክራይብ፣ ኮሚዲ አድርጋችሁ ብቻ ማበረታታት ነው። የምር ቤተሰብ በጣም ነው የምናመሰግነው። ይህ ሁሉ ደስታ በቃ በእናንተ ነው። የደስታችን ምንጭ ጥሩ እናንተ ናችሁ። በጣም እናመሰግናለን። እውነት ነው። እንግዲህ ማለት ነው ፈታ ነው መስራት ብቻ ነው። አለም ብሬ ነኝ። እና እናዬና ይበላል በገንዘብ፣ ይጠጣል በገንዘብ፣ የት ይመጣል ገንዘብ? እሱ ዘፈን ድሮ ቀርቷል።

ሰርግ ሲሆን ማለት ነው። ገጠር ላይ ሰርግ ሲሆን ወል ወይና ጀሚን እንጠጣ እየጠጣና ያዝ ነው።

ንአይልያስከትልራኝጨም እና የምር ማለት ነው፣ ቤተሰብ ያው እናንተ ስታዩት ምንም ላይ መስላችሁ ይችላል ግን ለእኛ ምናልባት እንግዲህ ወይ እናንተ ስጦታ ሰጣት የመኪና ቁልፍ፣ የቤት ቁልፍ ምናምን እንደዛ ልጠብቅ ትችላላችሁ። እኛቅም ደግሞ እንግዲህ ብሮ ያለንን እናደርጋለን። የመኪና ባይሆንም የባጃጅ ስጠልች አይሻልም። የሞታ የሸሚዝ የሸሚዝ ቁልፍ ነው። ለማንኛውም ስቶቶን ንፍተዋ እንግዲህ አብርሃም በረከትና በቃ ሁሉንም እንዲያጠቃላይ ማለት ነው። እንዲያጠቃላይ ሁሉንም ሰብር ያዝ እያደረጋችሁ ነው። የምር የምር የምር የምር በጣም በጣም በጣም ነው ደስ ያለኝ። እኒህ ልጆች ደስታ ለእኔ ለእኔ እንጃ ከምንም በላይ ነው ደስ ያለኝ የምር ያው አብርሃም ነው ሰብር እያረጋቸው ያለው ለምን በትልቅነቱና ኃላፊነቱን እሱ ስለወሰደ ማለት ነው። ለሌላ ቤትም ስራቸው አብረው ነው። በብዛት እንደውም ፍራንክ እያደረጉ እንባ የሚያስለቅሱት የሚያስተክዙት አብርሃምን ነው። በተለይ በረከት የሚያመጣው አይዲያ በጣም ከባድ ከባድ አይዲያ ነው። በጣም ከባድ ፍራንክ ነው። ለበረከት የሚያቅደው ዕቅድ ቀላል አይደለም። ታቃላችሁ። ባለፈ እንግዲህ ያንተ ዲ ልጅ ብሎ ሰደበኝ። ዲሀይ ልጅ አለኝ ብሎ እንዴት እንዲያስደረገው እንዴት እንዲያናደደው እንዴት እንዲሆን አይታችኋል። ሁለተኛ ደግሞ መንፈሱን እየፈሳ የሆነ ነገር አድርጎ እንዴት እንዴት ተፈጠረ፣ አይታችኋል። ሶስተኛ ብሬን ወሰደችኝ ብሎ በረከት ማለት እንግዲህ ለአብርሃም ብሬን ሰረቀችኝ ብሎ እስቲ ለማን እንደሚያደላ ነው ብለው እነሱ የሰሩት ይብት ጋር ለምን ማንን እንደሚያግዝ ወይ ለኔ፣ ወይ ታንተ፣ ወይ ላንቺ ያግዛል እስቲ ነው ብለው ደግሞ የሰሩት ስራ ያው አይታችኋል። አብርሃም ግን ትዕግስተኛ ጎበዝ ልጅ የምር ቤት ነው፣ ሐቀኛ ምንም ተፈታፉ ብዙ ክፉ የማይወጣው ልጅ ማለት ነው። ሁሉን ነገር ምጥጥቻል የሚያደርግልሽ የምሬን ነው። ምንም አላለም። ማሰብ ጠለሆ ይሆናል አለ ምናምን አንቺ ያጥበርሽው ይሆናል ነገር ስንቱኛ ምናምን አለው ተረጋጋለ እሱንም እንደሷንም ተይ ተረጋ እያለ ቀስ ብሎ ምናምን አሰበ። በመጨረሻ እኔ እሰጥሀለሁ አለ። እኔ እሰጥሀለሁ ሲለው ለምን እሷ ለምን ወስደው አንተ ትሰጠኛለህ አለውና፣ ከወተ ያው አስቦ አስቦ አስቦ ቀልቡን ተቀልቡ ራሱን ተራሱ ጠይቆ እኔ ነኝ ወሰድኩት፣ ጂንሶ ሱሪ እኔ ነኝ ወሰድኩት፣ ጥቁር ሱሪ እኔ ነኝ ወሰድኩት አለው። ለምን ጠዋት እኔ ትንሽ ቸግሮኝ ነበር እኔ ወስጄው ነው ትክክለኛ ይሰነኝ ምሰጥኝ እኔ ነው ዝም ያልኳቸው አለው ማለት ነው። እንግዲህ ነገሮችን ተመልከቱ። እነሱ ብር አልተወሰደም መክረው ነው ሁለታቸው ለማያዲላል ብሎ እስቲ ለእኔ ነው ለአንቺ ብሎ በረከት ነው ይሄንን አይዲያ ያመጣው እኔ ነው እና እኔ እሰጥሀለሁ ሲለው ምስመራ ውስጥ ሲጠፋቸው በቃ ተሸነፉ ማለት ነው። እንደዚህ የሚያደርግ ልጅ ነው። ትዕግስት አለው። ስንት ነገር አለ። ስንት ግብ ግብ ግንፍል ብሎ በረከት ያመጣው መሳየ የሆነ ነገር ያው ለምን አለው እንዴ ለጤነኛም አይደለም፣ አሞሃል የሆነ ነገር አለ። ሐኪም ቢመሄድ ያለብን ብሎ ምግቡን ትቶ ነው ብድግ ያለው ማለት ነው። በጣም አስቡ። እና በእኔ በልጆች የሚገርማችሁ ነገር መጀመሪያ በረከት ሲጀምር እንደዛ እየተጣላ እየተደበደበ ነው ተብሎ ምናምን ሲል እውነት መስሎኝ እንዲያው ማን ሚዲያ ላይ ነው አንድ የሆነ ትልቅ ቱበር አቅርቦት ነበር እናቱ ሙታበት እናት አባት የሌለው የቲም እንደዚህ እየተሰቃየ ነው ምናምን የሚል አቅርቦት ነበር። የሚገርማችሁ ነገር ማለት ነው ለከያ ነገር እንጃ አልቅሽ ነበር እኔ ራሱ እውነት መስሎኝ እየበታው ምናምን ያው እንትን እያለ ወንድሙ እየወሰሙት እንደዚህ ተብሎ ምናምን ሲሉ እኔ አልቅሽ ነበር የዛን ቀን ማለት ነው። እንዲያውም ሴት ናት ብሎ ነበር ያቱ በሩ እንዲያውም ያቀረበው ሴት ናት ብሎ ነበር ያቀረበው ማለት ነው። ያው እንግዲህ ወዲህ ነው ሲሉን ተሰበረን እርግጡን ሳይነዝኛ ደግሞ ማለት ነው ሴት ና ብሎ ነበር ያቀርበውና ከዚ የመጨረሻ አርቂጠኛ ሆኜ ወንድ መሆኑንም እንደገና እንደዚህ ቢዚ ሚዲያ መስራታቸውን ያወቁት እንት ዲሃይ ልጅ ብሎ ጫማ ሲያስጠርገው የሰደበው ልጅ እና አብርሃም ይቅርታ ሲያጠያይቁ ይዛን ቀን ነው። ማና አሁን ያው ሽልማት ገዝቶላቸው ነው እያንዳንዳቸው ነው የሚገርም ነገር። ያው እንደ ትልቅነታቸው እየሰጠ እንጂ ልጅ ሁሉንም ማላደ ያለው ይያ ስርሽ ብርና ያገኙት ቱበር ለፍተዋል። ብዙ ድርቀት አለው ታውቃላችሁ። ሰው ሲያይላችሁ ደስ ይላችኋል። ቢውስ ታገኙ ደስ ይላችኋል። እይታ ሲያጣ ደግሞ ለፍታችሁ ለፍታችሁ ያውቀር ይላችኋል። ብዙ ነገሮች አሉ። ብዙ ጣውሮዶች አሉ። እና ያው እንግዲህ የመጀመሪያ ክፍያ አስር ሺ ብር ተከፍለው የመጀመሪያ ክፍያ ዩቱበር አስር ሺ ብር ከፍሏቸው ደግሞ በአብርሃም ያው እንግዲህ ኃላፊነቱ በአብርሃም ላይ ሆኖ ማለት ነው ሁሉም በአብርሃም ላይ ነው። ፕሮፋይሉም ሆነ ስሙም በአብርሃም ላይ ስለሆነ እሱ ስላወጣ እሱ ሳይሰሙ ብሩን ተቀብሎ ይህን የመሰለ ዝግጅት አዘጋጅቶ ሰብራይዝ አርጓቸው ሱጣት አገዝቶ ለሁላቸውም ማለት ነው። እንግዲህ ሱጣት አገዝቶ በቃ እንደዚህ እያደረገ እያንበሸበሻቸው ነው። ገና ቆየት እያለ ነው ደግሞ የሚገርማቸው ነገር እኔ ልዩ እንጃ ቀስ እያለ ነው። የሆነ ነገር እያሰበ ነው የሚያደርገው ማለት ነው። እያሰበ በቃ አሁን እንግዲህ በዚህ ሸለመ፣ በቃ ዝም አላቸው። እንጠጣ ምናምን ምናምን ቆይ ተብሎ ደግሞ በዛኛው ደግሞ ሱሪ ይሰጠዋል። በረከት ደግሞ ማለት ነው። ቆይቶ ቶሎ አይቸኩሉም። ከዛ እንደገና እንጠጣ ተብሎ የሆነ ነገር ምን ተብሎ በቃ አይዞ ምናምን በርች ምናምን ብሎ እንደገና መጨረሻ ላይ ደግሞ እንዲያደረግ ጥሩ ነው። ይዛችን ደግሞ የረሳሁት ነገር አለ ብሎ ደግሞ ክሱ ይገባል ነው እንግዲህ፣ ለበረከት ደግሞ በቃ ይሄ ጃኬቱ ተመሳሳይ ሱሪ ማለት ነው። ታለኮ ችግር የለም። ጎበስ ወላሂ ታለኮ። ስብሐናላ እንዴው ይወፍቀን ነው ዋናው ነገር። የሰው ልጅ እኮ በቃ ሁሉም ነገር ታለው ቀላል ነው። ብቻ እዚህ ተመልከቱ። ይህን ደስታ ስታይ ብር በጣም ነው ደስ እያላቸው ያሉት። ግን ደስታቸው ደግሞ በጣም ደስ ይላል። ይምር ደስ ይላል። እንግዲህ የታሁን ዘመን ወጣት በቃ በራሳቸው ታስ በራሳቸው ተማምነው ማለት በራሳቸው በራሳቸው ተማምነው በቃ ሰርተን በዚህ እንለወጣለን ብለው ያው በሚሰሩት አይዲያ፣ በራሳቸው አይዲያ ያው እንግዲህ እንደዚህ ለውጥ አይንተዋል ማለት ነው። ለእነሱ ይሄ ትልቅ ለውጥ ነው፣ ለእኛም ራሱ ትልቅ ለውጥ ነው። የምሬን ታይታ ታያላችሁ። ይሄኛው ሚስጥሮ ነው የሚጠርገው ያም እንግዲህ ይሄው፣ ቀን ስራ ነው የሚሰራው ጉልበት ስራ ነው ይበቃ ሁላችሁም ይዛል ስራ ነው የሚሰሩትና በረከት የሚለብሰው ልብስ ታያላችሁ። ስራ ቦታ አልሐምዱላህ እንደዚህ ዝህ አራያ የሚሆኑ ወጣቶች እህን ያየት የምር ነው። አራያ ለሚሆኑ ወጣቶች ለወጣት አራያ የሚሆኑ ማለት ነው። ልብ ላለው ግን ያሁኑ ወጣት ምንድን ነው? በቃ ሰርቆ ሰው አግቶ በሆነ ነገር ወንጀል ቦታ ገብቶ፣ ሰው ተባብሎ ገንዘብን ለማገኘት የሚጠራው በዚያ ነው። የሰውን ላብ ለመብላት ማለት ነው። የሰውን ጉልበት ለመብላት የሰውን ደም ለመብላት ነው። እኒህ ደግሞ ይሁን በገዛ አላባቸው ጠብ አድርገው ደስታ በቃ ይሄን ሰሞን ደስ ብሏቸዋል። እንኳን የተደሱ ማለት ምንም ምንም እንዳልተፈጠረ በቃ እንደጨረሰ ሰው ማለት ነው። ከዛ ይዞ እሺ ዙሩ ምናምን ለሱ የለም እንጂ ለነሱ ለሁላቸውም ነገር የለም ማለት ነው እዛ የሆነ ነገር አስቦ እንደገና ይሄው ሊቀደለ ብርጭቆ ይዘው ምናምን ታበቁ በኋላ ወይኑን ያስብና እንደገና ይሄ እንደውም ረሳው ነገር አለ ይልና ይሄው ያስባል። ከዛ አይናችን ጮፉ ንላቸው እንደገና እነሱ ደግሞ ምን እያሰበ ነው እያሉ የማይገባቸው ነገር አለ። ቆይ ቆይ ቆይ ቆይ ይላል። ይሄ በጣም ደስ ይላል። ይሄ ነው ደስ ይበላቸው። በጣም በላይ እኔ ስለነሱ የእነሱን ያህል እኔም ተደስቻለሁ። ለምን ሰርተው ነው አባቸውን ጠብ አርገው ለፍተው መከራይተው ተቀላችተው በሚሰራ ሰው ድካም አለው ብዙ ዕጣ ውረድ ያለው ቻይለንጁን አልፎ ነው። ፍራንክ ሲያረጉ ራሱ ሳቁ ጊዜ እንደሚሰጣቸው እና ስንት ሆነ ወጥተው ወርደው በራሳቸው በራሳቸው ተማምነው ተፋቅረው በራሳቸው ተማምነው ስለሆነ እየደረሱት ደስ ይለኛል። አሁንም ያለበት ያ ነው። ስንሰራ ስንሰራ በራሳችን ንተማመ በራሳችን ንተማመ አሁን ወጣት በአሁኑ ወቅቱ በአሁኑ በቃ በሀቅ ገንዘቡ ሰርቶ ታለፈለ ተተደሳ ስተመቸም ይደሳል። ሸክ የለበትም፣ ፍርሀት የለበትም። ወደፊት የሚገጥመው ነገር የራሱ ስለሆነ ምንም የለበትም። ነገር ግን ተሰርቆ ሰው ታግቶ ሀብታም ጋር ተባብሎ የሆነ ድሃን አስለቅሶ ምናምን የሚገዛ የሚገኝ ገንዘብ እመኑኝ፣ እመኑኝ መጨረሻው ኮሶ ነው። በዱኒያም ባኪራም ኮሶ፣ እመኑ ኮሶ ነው። ማነው ይዞ መጠጥ ቤት ነው የሚሄደው፣ ይዞ ሲዳራ ለማጤስ ነው፣ ይዞ ሺሻ ለማጤስ ነው። ወንጀል ሰርቶ ማለት ነው እንደዚህ በግልጥ ወጥቶ ተደስቶ ይህን እናገኙ ሁሉ የሚደሳ ወጣት የለም። ወንጀል የሚሰራ ጥፋት የሚያጠፋ ወንጀልኛ ወጣት ማለት ነው እ ግን በኮንፊደንስ የራሳቸው ስለሆነ ኩራ ብለው ደስ ብሏቸው የተጫወቱ ጫካቸው ገብተው ለዛሬ አለማቸው ነው። ለነሱም አለማቸው ይምና እያስር ሽብር ኢትዮጵያ ላይ ታውቃላችሁ። ለሶስት ለአራት ሲከፍሏት ያው ምንም ይላታል እንግዲህ ብዙ ለጥዋል ቆይ ተጀመሩ ግን ማሻአላህ እያደጉ ነው። ለነሱ ግን ለጊዜዎች እቺ በቃ በጣም በጣም፣ በኋላ በቃ በደንብ እየጣፈጣቸው ይሰራሉ። ደስ እያላቸው ይሰራሉ። ደስ እያላቸው ይሰራሉ። እና እስኪ ሳክ እላለሁ ቆንጆ ይሁን። ደግሞ ሰብራይዝ ሊያረጋ ነው እያ ከፎ ነው ብሎ ነበር። ምንም ሽቅ ሽቅ ብሎ አስገለጣቸው። ያው እሷ ደግሞ እንግዲህ ተራዋን ትጠብቅ የለም ሴት ለምን እሷ ብቻ ትቀራለች? እኔ ምንም በነገራቸው እኔም ለራሱ ቅርብ ብሎ ነበር። ለይ ልጅቱ ለምን የሚለውን ይዤ ነበር። ልጅቱ ለእሷ የሆነ ነገር እንኳን እንደ የሚል አስብ ነበር። ያለ ይሄን ነገር ደግሞ አላህ እንደው፣ እናሱ ግን ልጅ በቃ አርቆ አሳቢ ሂማ ያለው ተስፋ ያለው ልጅ ነው። የምሬን ነው። በጣም ሂማ ነው

በጣም ነው። እሺ አመሰግናለን። ደግሞ ከንገድ ሲያምር ቆንጆ ነው። እኔ እንደዛ ከሆነ ወደ ጉዳያችን